ሰላም አለይኩም ረህመቱላሂ ወበረካቱ እድና የተከበራችሁ የተቻና ቤተሰቦቻችን ስብቻችሁ እንደታላችሁ ተናናችሁ ወኛ ደህናና አልহামዱሊላ ይሄ እንግዲህ ዳቦ የዳቦ የደፋው ነበርና ድፎ ዳቦ ጌራ ማለት ነው ያው ተረስተይ ቪዲዮ ነው ማለት ነው እና እንግዲህ ሀገራችን ውበታችን ጌጣችን ነው ይሄ እንደምታይት ማለት ነው ግን እኔ ሊጡን ሳቦካው ጀምሬ ነበር ቪዲዮ ቆርጻ ለብያ ያሰብኩት ግን አልተሳካም። በኢድ ሰሞን ስራዎች በጣም ይበዛሉ እና ቀልጠፍ ቀልጠፍ አድርጌ ነው ቶሎ ቶሎ ማለት ነው። ኢድ ሶላት ሊሄድ ልረፍድብኝ ስለነበረ ቶሎ ቶሎ ነው የደፋሁት ማለት ነው። ግን እንደምታዩት በጣም ቆንጆ ሆነ ነው የወጣው ማለት ነው። ደግሞ ቤት እያዘጋጅን ነበር አጋጣሚ እና አቤት ቤታችን ብርቅስቅስቅስቅስ ብሎ ነበረ። እያዘጋጀን ነበር ማለት ነው። መጀመሪያ ማሜ መጋረጃ ተጣጥቦ ነበረ እና ማሜ እንግዲህ እያስተካከለ ነው ባቢ ወይም ሰልማን ማለት ነው። እንግዲህ እዚህች ማሜ እቆመባት ውስጥ ግብት ይላል ራሱ ማለት ነው። እንግዲህ ሰውት አኔ ምናልባት ሰበር። አየ ልጅ ነገር ሞቱ ነያቅ ማለት ነው። እና ቤታችንን በዚህ መልኩ እያዘጋጀን ነበረ ነበር። መጋረጃዎችን እናጥባለን፣ እናድሳለን፣ እንቀይራለን ለኢድ ሰሞን። በጣም ደስ የሚለው ነገር ማለት ነው ኢድ እና ረፋ ሲደርስ እንዴት አባት ደስ እንደሚለን ቻ አላህ እንግዲህ ከአመት አመት ያሸጋግረን ከወርወር ከአመት አመታት ከቤተሰቦቻችን ጋር ሳይጎነጥለን ያሸጋግረን ማለት ነው። ማሚ እንግዲህ መጋረጃዋን ሰቀለች ማለት ነው። ነገራችን ላይ የዚህ አይነት መጋረጃ በጣም ቆንጆ ነው፣ ሌዘር ነገር ነው እና ያው እንግዲህ ቆረጥረጥ ያለ ነው ማለት ነው። ዳባችን ማለት ነው። ከታች በደንብ ታነድዳችሁ በኋላ ከታች በደንብ ታነዳላችሁ ከሰማ በኋላ ከላይ ብቻ ነው የምንነደደው ማለት ነው። እሳት ኩበት ካገኛችሁ በኩበት ቢሆን ምርጥ ነው። ኩበት ታጣችሁ ደግሞ እንጨቶች እንደ ስንጠጥጥ ታደርጉና ዙሪያዋን ታነድበታላችሁ ማለት ነው። ከነደደ በኋላ ቢያንስ እንኳን የ30 ደቂቃ ያክል ቆይታችሁ ስታወጡት ራሱ ከላይም ከታችም ተስተካክሎ ታገኝታላችሁ ማለት ነው። እና ይሄ እንደምታዩት ደሞ ቡፊያችንን ማለት ነው አነሳስተና ታችኛውን ነጠላውን ለብቻ፣ ላይኛውን ለብቻ አድርገናዋል ማለት ነው። እያስተካከልን ቤት መጋረጆችን እየወላወልን ቲቪ ስታንዶችን ነቀቅለን እንደገና እየወላወለን እንደሚታዩ እንግዲህ ፋጥማ እያጸዳች ነው። ማሚ የቅረጸ ነው። ይሄ መጋረጃ እንግዲህ ያው ብዙዎቻችሁ ፋጥሜ መጋረጃሽ ምናምን ብላችሁ ነበረና መጋረጃም ያው ቀየርኩ ማለት ነው። የቤቱን ውበት አጥፍቶብሻል መጋረጃሽ ምናምን ብላችሁ ነበረ። እንደገና ደግሞ ሳሎን ላይ ፍራሾች፣ የፍራሽ ልብሶች እስካሁን አላዘጋጀሁም ነበር አሁን ያው አልহামዱሊላህ በመቆየት ከሰራን የማንቀየርበት ነገር የለም እና ያው ቀይር ያለ ማለት ነው በነገራችን ላይ ዝናብ እየዘነበ ነው እንግዲህ ምናልባት ሊሰማች ይችላል ቲቪ ባዶ ባዶር አለ እያጠብኩ ማለት ነው እንደምታዩት አውጥቼ አጥቤ አድርጌ የመጋረጃው እንደምታዩት ነበረእና። እና የውጭ መጋረጃ ነበረ። በጣም ትንሽ ነው ማለት ነው፣ ሁለት ሜትር ከምናምን ነበር የመጣሁት ፍሬንች ዶር፣ ግን የሚያስፈልገው አራት ሜትር ነው። አሁን ይሄ አራት ሜትር ነው ማለት ነው። ከዛ ላስጠጋነው እንጂ ይጠጋል፣ ሁሉንም ይይዘዋል። ይሄ አራት ሜትር ነው ማለት ነው። ቆንጆ ነው። እንደው ወላሂ እኔ ግን አንዳንድ ጊዜ ምንም ይሁን ምንም ማን እንደ ሀገራችን ወላሂ ሀገራችን ላይ ማለት ነው በቃ እራሳችሁ ለክታችሁ እራሳችሁ አይታችሁ፣ በሜትሩ፣ በቤታችሁ ዲዛይን፣ በቤታችሁ ቀለም ትገዝታላችሁ። ግን ይሄ ከውጭ የምንልከው የምናመጣው ነገር ወላሂ እንደውን እንጃ እኔ ትንሽ እንደ እንደ እንትን ቴርሞስ ነገሮች እንደ ጁስ መፍጫ፣ ቡና መፍጫ ነገሮች ናቸው እንጂ ሌላውን ብቻ አይመቸኝም። ለምን የሀገራችን ኳሊቲ ለሀገራችን ሲሆን በጣም ደስ ይላል። ማን እንደ ሀገር ሀገራችን ላይ ያለ ምርት ለሀገራችን ስትጠቀሙበት ነው ደስ የሚለው ማለት ነው። እና እንግዲህ ደግሞ ይሄ ያው ትራስ ልብሶችና ፍራሽ ልብስ ባንድ አሰራን ማለት ነው። አልሐምዱሊላህ እንቁላል ቀስ በቀስ ቀስ በቀስ ሳትቸኩል ነው ወደ እንትን ጫጩት የምትቀየረው አይደል? ስለዚህ ቀስ በቀስ ቀስ በቀስ ነው ያው እንግዲህ የሰው ልጅ የሚንቀሳቀሰው ማለት ነው እኛም እስካሁን ድረስ ያው እንደነገርኳችሁ እኔ ከአረብ ሀገር ከመጣሁ ነው ብዙን ይያስተዋቀልኩ ያለሁትና እንደዚህ ፍራሾችን ለማሰራት ብዙም ምን ቦታ አርጠቀሁትም ነበር አሁን ግን አሰራሁኝ አልহামዱሊላህ ይሄው እንደምታዩት አሁን ፈራርሽን ጨረሰናል ማለት ነው ይሄ እንዴት አባቱ እንደሚያምራ አያችሁት? በቃ ይሄ አረቢያ ምጅልስ ምንም የሚተናነስበት ነገር የለውም። ማለትም እንትኑ ራሱ ይሄ ፍራሹ አንደኛ ደረጃ የሚባለው ነው። እንደገና ደግሞ ትራሶቹም ከነ ቤቢዎቹ ማለት ነው አንደኛ አንደኛ ናቸው እንደምታያቸው ማለት ነው። እና ቤታችሁን እንደዚህ አስጉባችሁ ማለት ነው፣ ዘና ብላችሁ በቃ አጊጣችሁ ቤታችሁ ስትውሉ እንዴት አባቱ ደስ እንደሚል እኔ ለኢድ በጣም ነው ደስ ብለኛው፣ አልኩት ነበረ። ግን አንድ ቅር ያለኝ እናቴ ታማ ስለነበረ እናቴ ተኝታ ስለነበር ብዙም እንደው በቃ ክፍት እንዳለኝ ነው የዋለው። በቃ ለኢዳችን ዘና ብለን እንውላለን ብዬ አልባሳት ገዝቼላት ጫማ ምናምን ፏ ብለን እንውላለን ብዬ ሳስብ እሷ ታማ ተኝታ ዋለች ማለት ነው። ኢድባ አለ በሁለተኛ ቀኑ ደሞ እኔ ታመሜ እንታኛው ማለት ነው እና ትንሻው እንትን ይያለ ነበር ውስብስብ ያለ ነበር ብቻ አልহামዱሊላህ ለበጎ ነው አሁን እኔም ተሻለኝ እናቴ እንተሻላት ማለት ነው አልহামዱሊላህ እና ቤታችሁን እርግፍ አድርጋችሁ እንደዚህ ጽድድት አድርጋችሁ ንጠፍጥፍ አድርጋችሁ ዘና ብላችሁ ስትውሉ የትናፋት ወንያክል እንደስ እንደሚል ማለት ነው ማን እንደ ሀገር! ውበታችን ጌጣችን ሁሉ ነገራችን ሀገራችን ነው። እና ሀገራችን ላይ ስንኖር እንኳን እንደዚህ የተሻለ ነገር አድርገን አይደለም፣ ጓሳ ፍራሽ እንኳን ዘርግተን፣ በቃ እንደው ወለል ላይ እንኳን ተኝተን ራሱ ብንውል ብናድር የቱን ያክል እንዴት እንደምንደሳ ማለት ነው፣ እንዴት እንደምንደሳ ማለትም ማን እንደ ሀገር ሀገር ማለት ውበት ማለት ነው። ጌጣችን ማለት ነው። ሀገራችን ላይ በቃ እና፣ ቡፌዎችን በዚህ መልክ እኔ ብርጭቆ ነገራችን ላይ በአይነት ነው ይዤ የመጣው የላኩት ከዛ ነበረ፣ እና ፌርሙሶች ከዛ ነበር ይዤ የመጣሁት። ግን የሚገርማቸው ያቀዘቅዛል ብዙም አይደለም ማለት ነው። እና ያው እንግዲህ ቡኬዎች ምናምን እንደዚህ እያደረግን እየደራደረን እየያዘዳዳን ይሄ ሞሰብ እንግዲህ ያው እንደነገርኳችሁ ነው። ውጭ ሳልሄድ ነበር የሰፋሁት ማለት ነው። ማሚ ትንሽ ሆኖ እና ብዙም ያክል አስተደብኝም የምስተማሪያ ነው ማለትም ሞሰብ ይዘን ሰዓት አቤት አሎ በል አየ፣ ሰላም ነው። አ ፋጡማ ይላል ባቢ እናቴ ይላል ብታዩ፣ አቤት በጣም አፈኛ ነው ማለት ነው። ማሜ ይላል ማሜ ፋጡማ፣ እናቴ ይላል ብታዩ። ማር የሆነ ልጅ ሆኖልናል ማለት ነው። በጣም ጎበዝ ነው ጎበዝ ናት። እቺ የኔ ልጅ ማለት ነው ቤት እንደዚህ ፈራርሾ ምናምን ነገር ረከቦት ዘርግቶ ምናምን መሄድ የለም ተፈለገች እያንዳንዷን ስኒ እያነሳ ተከሰክሰዋል። ላይ ሰልማን ማለት ነው እና ሁለት ደርዘን አካባቢ ስኒ ተሸራርፎች ተሸራርፎ ምን እንደመሰለ ብታዩ በጣም ኃይለኛ ግራ ጥፊ ነው። መሐመድም እንደዛው ነበረ እንደዚህ ስኒ ምናምን እየወረወረ ክስክስ ነበር የሚያደርገው። አሁን ደግሞ ሰልማን ተተክታለች ማለት ነው። እና እስኪ እናንተንም አላህ ለሀገራችሁ ያብቃችሁ። አሁን እንግዲህ የፎቶ ማንሻ ነው ማለት ነው። ማሚ ይሄ ባቢ እየሰበረ በጥብጦ ነው። ስለዚህ እየሰቀል ነው እንደምታዩት። ቲቪውንም ልንሰቅል ደርሰናል። አንዳንድ ጊዜ በዱላ ነው የሚለው ታዩ። በዱላ ሊጠስቀው ብዙ ቀን የደረስኩበት ቲቪውን እራሱ ማለት ነው እና ሰልማን በጣም ሀገር አጥፊ ናት። በጣም በጣም ማለት ነው እና ያው እንግዲህ ይሄ እንደምታዩት ቤታችንን አስውበናል። እናንተም በሰላም በጤና በፍቅር ሀገራችሁ መታችሁ እምትኖሩ ዘና እምትሉ አላ ያደርጋችሁ። አትፍሩን ቶሎ ወላሂ እኔ እንሻላህ አሁን እቅዳለኝ። አሁን ይሄ ማለት ነው እንትም ቢሆን ሶፋ ቢሆን የኔ ቤት የሚመቸው ለአረቢያ መጅልስ ሳይሆን ለሶፋ ነው። ኢንሻአላህ እቅድ አለኝ ማለት ነው። ሶፋ ነው ሳሎኑ በጣም ትልቅነት ስላለው አረቢያ መጅልስ ብዙም የሚሄድ አይደለም። ሶ ለሶፋ ግን በጣም የተመች ነው ማለት ነው። ኢንሻአላህ ደግሞ የሰው ልጅ ቀስ በቀስ እየሰራ ነው የሚቀየረው፣ አይደለም እና ሶፋ የምናደርገው ይሆናል ኢንሻአላህ። ለጊዜው ግን የምንደሳበት ደስታ አደረግን ማለት ነው።